በአጋጣሚ አልነበርጉድ ዘንድሮ ጉ የነዚህ ቪዲዮ አይታችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው የኔ ዳናኒ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች፣ ተመልሼ በሌላ ቪዲዮ መጥቻለሁ። እንግዲህ ቪዲዮ አይታችኋል ብዬ አስባለሁ። በክያ ቤት የተለቀቀ ቪዲዮ አይታችኋል። እንግዲህ

ናይ ገለ ቢደርስብኝ ምን እንደማደርግ እንዳማደርግ ስለዚህ ስለዚ ማረሚ ሮታ በዚህ አጋጣሚ ይቅርታ ብላለች። አሁን መልሳ ምናለች? ሮታ ወርጎዛ አይደለችም መሰለኝ አለች ማለት ነው። ግን እኔንጃ ማለት ውሸት መጨመር እዚጋ ለምን አስፈለገ ወይስ ሌላ ኢዲያ የላችም ምን ለመናገር ማለት ነው? እና ይሄ የሰውን ህይወት መጓድፋት ነው ብዬ ነው የማስበው ማለት ነው። ወይም በሰው ላይ ድራማ አትስሩ ማለት ነው፣ ወይ ሌላ ምን ሰሩ? ኤዲያ ካጠፋባቸው ቁጭ በሉ ማለት ነው። የሰውን ህይወት በቃ ባታ አባላሹ ጥሮሮ ብዬ አምናለሁ። መልሳ ምን አለችው? አርብሽ እኮ ይደውልልኛል፣ ጽፎልኛ እኔ አልመልስለትም። ምን ያደርግልኛል

ሌላ የለም ምንም ምንም ምንም ምንም ነገር ማለት ነው። የሚያሳምን ነገር የለ ለመናገር፣ እሱም ብቻ ተደጋግማ ተደጋግማ ነው የምታውሩ። ነጽም እሱኑ እኔ እውነቱ አለኝ እኔ ጋ እውነት አለ። እሱም አንቺ እውነት አለሽ፣ የተጎዳ ሴት ነሽ። ሩታስ ሴት አደለችም። ሩታ አልተጎዳችሁ፣ ጨራሽ የበላችሁ በላችሁ። ሩታ እርጉዝ አደለችው ማላችሁ እናንተ ታሪክ ማቸው ማለቀ የለምን

ሙሉ ቤተሰቦችን እያሰደባችሁን ያላችሁ ማለት ሁለቱ ወንዶች። ስለዚህ ይሄ ሁሉ የእናንተ ስራ ነው። ሆም ብላችሁ ነጺን አመጣችሁ ሚዲያ ላይ እንግዲህ እሷናት እስከ ዛሬ እየተሰደበች ያለችው። ይህ ምር ፈታ በሉ ጌተን። እንዴ እነሱ እኮ ድራማ እየሰሩብን ነው። እኔ የገረሜ ምንድን ነው ተነጋግረን ነበረን በስራ አርብሽነ ሩታ እንደተገናኙ በስራ ነበረ። ሩታም ካደችኝ፣ እሱም ካደ። ሳስቱን ቁጭ ብላችሁ የተነጋገራችሁን ቪዲዮ አውጡልን፣ እኛ እናምናለን። በዛ ሰዓት ማለት ነው አንቺ እውነት እንደሆንሽ እና ምንሻለ አለ ማለት ነው። እሱም ቪዲዮ ቁጭ ብላችሁ ተነጋግራችሁ የጀመራችሁን ቪዲዮ ልቀቁልን። ከዛም በኋላ እኛም ደግሞ እና ምንሻለ ማለት ነው። ዝም ብለሽ አታወሪ። ምንም እኮ ምንም እኮ በቃ የሚረባሽ ወሬ የለሽም። ይው እኮ ነው፣ ተደጋግመሽ ተደጋግመሽ ምን ነው፣ ሴትነትሽን ዝግ ባታደርግ ያሻልሽ ጌታ። አሁን በላችሁ በላችሁ፣ ሩታ እርጉዝ አይደለችም አላችሁ እኮ። ባለፈው ደግሞ ሩታ እርጉዝ አራንቺ የውሸታችሁ ጥግ በጣም አስጠላችሁ ነው። አሁንስ ጥፎ እስኪ በሚዲያ ማለት ነው። አቦካችሁ፣ ጌታ ሚዲያን አቦካችሁ። ምን ጉድ ናችሁ የምታወሩ? ምንም ቁም ነገር የላችሁም። እሱ ላይ እንደ ሴት ወንድም ረበስማ፣ በጌታ ስም በጣም ነው የምታስጠሉ ማለት ነው። እንዴ ከሚዲያ ጠፋላ ለቻ። አሁን ማልሳ እውነቱ፣ አንቺ እውነት አለሽ እንደዚህ መቼም አንፋታም እና ታዲያ ሩታና ሩብሽ ቢለያዩ ምንድን ነው የምታገኙ? መቼም ሩብሽና ሩታ ይለያዩ እኮ ባል እና ሚስት ናቸው። የልጅ አባት ሊሆኑ ነው። ስለዚህ ምንም ማድረግ አይቻልም። ነፂ ተስፋ ብትቆርጪ መልካም ነው። የሁለቱ ወንዶች ወሬ የሰማሽ ወደ ገደል እንዳያስገቦሽ ማለት ነው። ይሄ ደግሞ አዲሱ ልጅ መጥቷል። እሱም ደግሞ አንፋታም እስከ ጥግ ድረስ እንሄዳለን አለኮ። ምንድ ነው የምታደርጉ? እስኪ አረ፣ እናንተ ማሳቃ ናችሁ። ጌታ ማሳቃ ናችሁ። ቦታየረን እያሰደባችሁ ልክ እንደ ወንድ እንደ ጠፋ ሆናችሁ። ምን ጉድ ነው! ምን ጉድ ነው! ወስ እውነት ነጺ አርብሽ ወደሽ አደለሽም። እውነት ለመናገር ሆም ብለሽ የተነሳሽ ነገር አለሽ ከጀርባ ማለት ነው እንጂ ምን አንድ ሳምንት አልፎ አልኮ በዚህ በዚህ ርዕስ ላይ ቁጭ ብላችሁ ኝኝኝኝ የምትሉ ማለት ነው ወንዱም ሴት ማይ ደብራችሁን ጌታ እኔ በጣም እያስጣላችሁኝ ነው። ምንም ኮ ቁም ነገር የምታወሩ የለም። የኮኑ ምንም ምንም ፋይል ፋይል ትላላችሁ ፋይልም የለም። ነጽ ደግሞ ከአርብሽ ጋ ያወራል ናይ አላት የሌለ ወረኮ ነው የሚጨምሩ ውሸት፣ ሙሉ ውሸት አርብስማ እኔ እንጃ ማቻ ነው እውነት የምትናገሩ ግን ሁሉ ውሸት። ረበስ ማንገቢ። እኔ እንጃ ምን እንደምል አላይቅም። በእውነት ግራት አጋባ አላችሁ። ሰውም በእናንተ ግራት አጋባ ማለት ነው። የሆነ በቃ እውነት እውነት የላችሁም። ዝም ብላችሁ ወሬ ብቻ፣ ጉራ ብቻ በሚዲያ ላይ መታችሁ ኝኝኝኝ የምትሉ እንጂ ምንም ምንም ወሬ ቁም ነገረኛ የምታወሩ ወሬ የላችሁም። እምነት ለመናገር ማለት ነው እና እና የሩታና የአርብሽን ህይወት አትበጥብጡ። በቃ ሁጡ ዝም ብላችሁ ወሬ አታወሩ። ነፂም ደግሞ ዛሬ ማለሳ ስተላንትና አልመጣ ወደ ሚዲያ አለችው ማለሳ ዛሬም ማለሳ በአርብሽና በሩታ መጣችሁ። እረ እናንተስ ጉድ ነው። ሩታም ካደች አለችው እኮ ጨራሽ ብላ ብላ ሩታ አታውቅሽም፣ አታውቅሽም ውሸት እየጨማመርሽ አታወሪ ማለት ነው። ምን ጉድነሻንችስ አረ በጣም ነው የምታስጠሉ። ጌታ ምናለ በራስሽ ስራ ብትመጪ። በቃ ይሄን ርዕስ ዝጉ። ዘግታችሁ በራሳችሁ ነው ዝም ብላችሁ ኝኝኛ ትበሉ። ሚዲያ ላይ የመጣችሁ አረ አጨማለቃችሁ። ኮሜዲያን ራሱ ዘጋችሁን። አሁንስ እጭ ተጨማለቃችሁ። ጌታ ምንም ወራችሁ አይጥሙ፣ ምንም አይጥሙ። ዝም ብላ እዚህ የመጣችሁ ታለግሳለች ምን ነው ወንድ ጠፋ? እንደ ሚዲያ ላይ እንደ ብዙ ሰው የለመነሽ ነይ በቃ አርብሽ ብሄድ እኔ ያለሁ ነይ አግብሻለሁ ያለሽ እየሆነ ልጅ የለመነሽ ነበር ነጽ ማለት ነው። ሂጂ በቃ ወደ እሱ ሂጂ እና አርብሽ ወደሽ አይመስለኝም ብቻ አለቅም የእነሱን እዩት ሆን ብለሽ መተሽ ለመበጥበጥ ነው የመጣሽ ብዬ ነው ያሰብኳውለ ሲያስብ ማለት ነው እና ይሄ ፍቅር አይደለም በሽታ ነው እንጂ ጉድፈላ